ድራማ ከሆነ ለምንድን ልጅ ብሩኬ የሚምለው ትናንትና? እሺ ይሄ ነገር ድራማ ከሆነ ነ ለምንድን ነው ማናት ስሟች፣ ሶሲ በቅድስ ገብርኤል የምትምለው? ቅዱስ ገብርኤል መቀ አሁን ዛሬ ዛሬ ብሩኬና ሶስና ሲመጡ እንዴት እንደምትወርዱበት አውቃለሁ። ብሩኬ ላይ ዛሬ ሶስናና ብሩኬ ቤተሰብ በጣም የሚገርማችሁ ነገር ዛሬ ብሩክ ራሱ ላይ ያደረገው ነገር በጣም በጣም የሚያስደነግጥ ነገር ነው። የመጨረሻ እንደተለያዩ በቃ ከዚህ በኋላ ሀይሚን እንደማያገኘት ሆኖ ነው እዛ ላይ የለጠፈው ማለት ነው። ብቻ ብሩኬ በሀይሚ የሚጨክን አንጀት የለውም፣ እናውቃለን መልሰው እንደሚታረቁ። አብዛኛዎች ልጆች ድራማ ነው ድራማ ነው እያላችሁ ነበር። ትላንትና እኔ በጣም ከፍቶኝ ነበረ፣ ከፍቶኝ እያለቀስኩ ነበረ። ሀይሚ ይሄን ነገር ስታደርገው ለምን አላሰበችበትም ብዬ ከፍቶኛል። ቤተሰብ ምንም ቢሆን ድራማ ቢሆን ልንገራችሁ፣ እዚህ ጋራ መድኃኒያ ለምን ነው የምላችሁ? በጣም ብዙ ልጆች ያመኑአሉ። በጣም ብዙ ልጆች እነሱ መለያየት ማይፈልጉ አሉ። እነሱ ሰላም ሆኖ ፍቅር ሆኖ ሲመጡ በጣም ደስ ስንት ሺ ህዝብ አለ መሰላችሁ? ቢያንስ አንዳንዶቻችሁ ድራማ ነው ብላችሁ ከነቃችሁ፣ ደግሞ አብዛኛው ደግሞ ድራማ እንዳልሆነና እያለቀሱ ውስጣቸው እየተቃጠለ እንደሆነ ነው። ብዙዎቹን እኔ ስለማይ ነው ለእኔ ስለሚላክልኝ ነው። ሀያ አራት ሰዓት ስልኬ ቢዚ ነው ስለሚደወልኝ ስለማቅ ነው። ማርያምን ነው ምላችሁ። እና ሀይሜና ብሩኬ፣ ይሄ እንደዚህ አይነት የወረደ ድራማ መስራት ማለት በጣም ለእነሱም ጥሩ አይደለም። ለምን እነሱ ዝቅ የሚያደርጉ አሁን ብዙ ልጆች፣ ትናንትና ሀይሜ በጣም በጣም ሲሳደቡ ነበር፣ በጣም ከሚገባው በላይ ግን ሀይሜ ድራማ ድራማንን በድራማን ቢሆን እንደዚህ አይነት ነገር ላይ መከሰቷ፣ እንደዚህ አይነት ቦታ ላይ መከሰቷ በጣም ይደብራል። እኛ አሁን እኛ እሺ፣ ድራማ እኔ ድራማ ነው ብዬ ልውሰደው፣ እሺ፣ ችግር የለም አብዛኛው እንደ ሙሉቻሉ ድራማ ነው ብሎ ያልወሰዱ እውነተኛ ነገር ነው ብሎ ደግሞ ድምድም አድርገው የሃይሚና የብሩክ የመታረክ ተንሰብስቦ የሚጠብቁ አሉ። ስለዚህ ቤተሰብ እንደዚህ አይነት ነገሮችን አንድ ታዋቂ ሰው ሲሰራ በጣም ይደብራል። በጣም ቢግ ሼም ነው፣ እግዚአብሔር ነው ምላችሁ፣ ቢግ ሼም ነው በቃ። ይሄ ውሸት ስራ በጣም ያስጠላል። እና አሁን ትናንትና ሃይሚ እዛ ቦታ ላይ ስትገኝ አብዛኛውን ልጆች ተናደዋል። አብዛኛውን ልጆች ተቃጥለዋል። ብሩኬ ደግሞ በጣም ወስኗል። እኔ ከአሁን በላይ በእመቤቴ ማርያም ብሎ በእመቤቴ ማርያም ብሎ ሀያ አራት ላይ ለጥፏል። ከዚህ በኋላ ምንም ነገር እንደሌለ ማለት ነው ብሎ ለጥፏል። እንግዲህ እሺ፣ ይሄ ነገር ድራማ ከሆነ ለምንድን ነው እዚህ ጋ ብሩኬ የሚምለው? ትላንትና፣ እሺ፣ ይሄ ነገር ድራማ ከሆነ ለምንድን ነው ማናት ስማቺ ሶሲ በቅድስ ገብርኤል የምትምለው? ቅድስ ገብርኤል መቀለጃ ነው? እመቤቴ ማርያም መቀለጃ ነች? ኪዳነ ምህረት መቀለጃ ነች? ትላንትና በቅዱስ ገብርኤልን እያለች ነበረ ስትምር የነበረው፣ አይታችኋል አይደለ? ሰው እንዴት ነው እየማለ ድራማ ነው የሚለው? እንዲህ ድብ እናድርገው እየማል፣ ሁሉም ይምላ። ብሩክ ምሏል፣ ሀይሚም እየማለች ነው ያለችው፣ እ ዳኔም እየማለ ነው ያለው። እህ ምንድነው የምትሉት? እኔ ሰው ከማለ በእናቴ በቅድስ ድንግል ማርያም ከማለ በቅድስ ገብርኤል ከማለ አምነዋለሁ። ውሸት ነው ብዬ ጭንቅላቴ ላይ አላደርገውም፣ ስለሚምሉ ማለት ነው። ስለዚህ እኔ እኔ ብቻ እግዚአብሔር ይወቀው። ድራማ ከሆነ ስራቸውን ይስጣቸው ለእግዚአብሔር። ጥሩ አይደለም ማሀላ፣ ማሀላ ጥሩ አይደለም። እኔ እፈራለሁ ማሀላ፣ በጣም ነው የምፈራው። እነሱ ደጋግመው ደጋግመው የሚሙሉት አይታቸው እናንተ ራሳችሁ ማለት ነው፣ ውሸት ነው ለምትሉ ልጆች ማለት ነው። እና በሁለት በሶስተኛ ነገር ደግሞ ሀይሜ ያደረገችውን ነገር፣ ትላንትና ሀይሜ ያደረገችውን ነገር ብሩኬ ቢያደርገው ኑሮ፣ ትላንትና ይሄን ነገር ቢያደርገው ኑሮ ብሩኬን ግን ጥልጥል ጥልጥል አርጋችሁ ተጨርሱስ ነበር ግን ጥልጥል አርጋችሁ። ሀይሚ ስታደርገው ድራማን አሏችሁ፣ ብሩኬ ሲያደርገው ድራማ አይደለ እንዴ? ብሩኬም እኮ ያደረገው ኮ ድራማ ነው። ብሩኬ የሚያደርገው እኮ ፕራንክ ነው። አሁን ትናንት ነገር ትናንት ነገር ዛሬ ትናንት ብሩኬ ቢያደርገን ጉዱ ነበረ። አሁን ዛሬ ዛሬ ብሩኬና ሶስና ሲመጡ እንዴት እንደምትወርዱበት አውቃለሁ። ብሩኬ ላይ ዛሬ ሶስና እና ብሩኬ አብሮ ይመጣሉ፣ አብሮ ይመጣሉ አሁን አያቸዋለሁ። ምን ያህል እንደምትሳደቡ ደግሞ ጀመርክ፣ ደግሞ ከእሷ ጋር መጣ ምናምን ብላችሁ ሙሉ ጭ አርጋችሁ እንደምትሰድቡት አውቃለሁ። ለምን መጣ ከእሷ ጋር? እሺ ሀይሚሳ ዳኒ ጋ የሄደች እየሰራች ምንድን ነው የሚባለው? ስ ለምንድን ነው ሀይሚ ማይመክሯል? ለምንድን ነው ሀይሚ ማይናገሯት? ሀይሚ ጥሩ ልጅ ነች፣ ጭንቅላት ያላት ልጅ ነች። ግን ለምንድን ነው እንደዚህ መጥፎ ድራማ ላይ የምትሳተፈው? ለምንድን ነው ብሩኬ እንደዚህ መጥፎ ድራማ ላይ የሚሳተፉት? እሺ ድራማ ነው ካላችሁ ማለት ነው ለሚያና ድሚሰሩ ስራ እግዚአብሔርን ነው ምላቹ። በጣም የሚያበሳጭ ስራ ነው። ስራ ነው ለምትሉት አዎ ስራ ነው፣ አቃለው ስራ ነው፣ ስራ ነው፣ ገንዘብ የሚያገኙበት ነው፣ ዶላር የሚያገኙበት ነው። ይሄን ስራ ሳይሰሩም እኮ ብሩኬን ሀይሚ በደም በፍቅር ሲመጡ ከዚ የበለጠ ነው የሚታይላቸው። እመብርሃን ነው። እስቲ ግቡና ዩ ብሩኬ አብሮ ሲመጡ ፍቅሩ ነው ሲመጡ እስከ አራት መቶ ሺህ ነው የሚታይላቸው። እስከ 350 ሺህ ነው የሚታይላቸው። እኮ ብዙም እኮ ይታየላቸው እኮ አይደለም እኮ 200 ሺህ እኮ ነው የሚታየው። 100 ምናምን ሺህ እኮ ነው የሚታይላቸው። ለምን ስማቸው ጠፍቶ፣ ለምን ወርደው ከሰው ጭንቅላት ወርደው ለምን ይሰራሉ ነው። ፍቅር ሆኖ ቆንጆ ሆኖ ሲመጡ የበለጠ ፍቅር ያምራል ነው። እና አብዛኛው ልጆች እኔ ተፈሳጭቼ ነው ያለቀስኩት ትናንትና። ሳለቅስ ሙድ እየያዛችሁ ምናምን ነበር። እኔ ስለምወዳቸው በእውነት ስላሰብኩት ገብቷቸዋል። እኔ ሀይሚን በጣም ነው መወዳት፣ ብሩኬን በጣም ነው የምወደው። እነሱ ሲለያዩ፣ እነሱ ብቻ ለብቻ ሲመጡ በጣም ነው የሚደብረኝ። ለዛ ነው ትላንትና በጣም ከፍቶኝ ያለቀስኩት ማለት ነው። እኔ ብቻ ሳይሆን በጣም አብዛኛው ልጆች አልቅሰዋል። በትላንትና በሀይሚ ስራ ያላለቀሰ ሰው የለም። ገብቷቸዋል፣ እንደ እውነት እሺ። ብሩኬ እሺ፣ ዛሬ እሺ፣ ትላንትና ሰኞ ነው፣ ዛሬ ማክሰኞ ነው አደለ? እሺ ብሩኬ፣ ብሩኬ ዛሬ እሺ፣ እግዚአብሔር እንደ አርግበት ቢታሰርሰ ምንድን ነው የምትሉት? ድራማ ነው የምትሉት? አሁንም ብሩኬ ከታሰረም ድራማ ነው የምትሉት? እስኪ እናያለን፣ እስኪ መጨረሻውን እኮ ይወላቸው እነሱን መጨረሻ እናያለን። ገብቷችኋል። እኔ አላውቅም፣ ብቻ ቤተሰብ በጣም በጣም እኔ ብቻ ተስተካክሎ ቢመጡ ጥሩ ይመስለኛል። ስለዚህ ሰው እየማለ እያያችሁ፣ ትናንትና በቅድስት ገብርኤልን ገብርኤልን ገብርኤልን ገብርኤልን እያልሽ ደጋግምሽ ነበር ስትምል የነበረው ልጅቱ ማለት ነው ሶስና ማለት ነው። እሺ ብሩኬን በመቤት ይምላል ልጁን፣ በጌታን እግዚአብሔርን እያለ ይምላል። እሺ ንገሩኝ። ሀይሚም ትምላለች ድራማ ላይ ማላ አለ እንደ ያላቅም ብቻ ብቻ እናንተ ፍቱልኝ ይሄን ነገር፣ ውሸት ነው ለምትሉ ሰዎች ማለት ነው፣ ድራማ ነው ለምትሉኝ ሰዎች ንገሩኝ ይሄን ነገር። አንድ ሴት አንድ እሺ አንድ ልጅ ሙስሊሞቹን በል ልጠይቃችሁ፣ ወላ ለአዚም ካላችሁ ይሄ ሰው እውነት ነው ነው የምትሉት አለ። ወላ ለአዚም ካለሁ አሁን በጣም በጣም ብዙ ሙስሊሞች ገብርኤልም ማርያም ስሉ ያምኗ ያምኗቸዋል ክርስቲያኖቹን ስለሚያምኗቸው ነው። እያዩም እያለቀሱ ያሉት ብዙ ልጆች። ብዙ ሙስሊም እህቶቼ የነብሩክ ተከታይ ናቸው ግን ይምላሉ። አሁን ብዙዎቹ ደውሎ ዛፍ አንዳንዶቹ ድራማ ነው ይላሉ፣ ግን እየማሉ ነው እየሰራሉት። እኛ ደግሞ ስለሚምሉ እናምናቸዋለን ነው የሚሉኝ። ገብቷቸዋል። ስለዚህ ድራማም ከሆነ የራሳቸው ጉዳይ ምንም ችግር የለም። ድራማም ከሆነ እኛ ኦዲንሶቹ ነግሮን እኮ ድራማን ብሉን እኮ ደስ ይላል። ድራማም እኮ ተከታይ ድራማ ሲሆን እኮ ይታያል። ችግር የለውም። ስለዚህ ለማንኛውም ቤተሰብ ይሄ ነገር ለመናገር ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። እኔ ልብ ሀኑን ነው እኔ ማንኛውም ሰው ሲጎዳ ማንኛውም ሰው የሆን ነገር ሲሆን ስለ ማለቅስ ነው። ይኸው ትላንትና የሚያለቀስኩበት አይን ያብጧል። ወዳችኋለሁ። ለማንኛውም ላይክ ላይክ ላይክ አድርጉና ይህን ቪዲዮ ለነ ብሩክ ነ ለሀይኔ እንዲደርስልኝ አደርጉልኝ በደንብ አድርጋችሁ እየማላችሁ እየሰራችሁ ነው በእግዚአብሔር ቀል የለም በእመቤቴ ቀል የለም በገብርኤል ቀል የለም ንገሯቸው ድራማ ከሆነ ከዚቹ ቢያቆሙት ይሻላቸዋል ለማንኛውም ቻው ቤተሰብ